ይህ ጀነራል ወልደ ጊዮርጊስ ሸሪፎ የተባለ የህወሓት የጦር አበጋዝ በአፋር ክልል ዞን ሁለት ሆንሳ ወረዳ ታጣቂዎቹን ይዞ በይፋ በሌላ ክልል ወረራ ከፈጸመ በኋላ የአፋር ቶንሳ ተወላጅ የሆኑት አርብቶ አደሮች ሰብስቦ በአካባቢያቸው ያሉት የትግራይ የሰላም ኃይል ከዚህ ስፍራ አስወጧቸው፣ ካላሰጣችኋቸው፣ ወዮላችሁ፣ እኛም ድብደባውን አናስቆም እያለ የአፋር ክልል ነዋሪዎችን እያስፈራራ ነው። በቪዲዮ ላይ የሚታየው ህወሓት በይፋ በትናንትና ሁለት ከምሽቱ አስራ ሁለት ተኩል በአፋር ክልል በከባድ የጦር መሳሪያ የታገዘ ጦርነት በመክፈት ስድስት የአፋር ክልል መንደሮች መውረሯ መዘገባችን ይታወሳል። በወይዘሪት ሙሉ ብርሃን መኮንን ላይ ግድያ የፈጸመው የህወሀት የወጠራ አበጋዝ የአርሚ 22 አዛዥ ገብረስላሴ በላይ ልጅ የሆነው ያሬድ ገብረስላሴ ሶስት አመት እስራትና አንድ ሺህ ብር ብቻ ተፈረደበት። የ23 አመቷ ዘውድ ሀፍቱ የተባለች እንስት ወጣት በአሰቃቂ ሁኔታ በጸጉሯ እየጎተተ በመኪና ረግጦ በመግደል የዕድሜ ልክ ጽኑ እስራት የተፈረደበት ዘውድ ሀፍቱን ከገደለ ከሶስት ቀናት በኋላ የአሸንዳ ቀን ሙሉ ብርሃን ሞከንን የተባለች እንስት በመኪና ገጭቶ በመግደሉ ጉዳዩ በፍርድ ቤት እየታየ ነበረ። ያሬድ ገብረስላሴ በሰሜን ክፍለ ከተማ ፍርድ ቤት በሶስት አመት እስራት እና አንድ ሺ ብር ቅጣት ብቻ እንደተፈረደበት ተገልጿል። ከዚህ ቀደም በመቀሌ ከተማ ዘውድ ሀፍቱ የተባለችን እንስት ለሁለት ገድለዋል በሚል ጥፋተኛ ተብለው በመቀሌ ማዕከላዊ ፍርድ ቤት የእድሜ ልክ ጽኑ እስራት ከተፈረደባቸው ሁለቱ ወንጀለኞች መካከል አንደኛው ይሄኛው ሌላ እንስት የገደለው የቀድሞ የትግራይ ክልል ፖሊስ ኮሚሽን ምክትል ኮሚሽነር እና የአሁኑ የአርሚ 22 አዛዥ ገብረስላሴ በላይ ልጅ ያሬድ ገብረስላሴ መሆኑ ይታወሳል። የህወሓት ታጣቂዎች አርሚ 22 አዛዥ የሆነ አባቱ ገብረስላሴ በላይ ልጁን ሰው ገድሎም የሶስት 3 አመት እስራት ብቻ እንዲፈረድበት አድርገዋል። የመቀሌ ፖሊስ ስለ ጉዳዩ ሪፖርት ቢደርሰውም ለስምንት ወራት ያህል ዝምታን በመብረጡ የከተማው ሴቶች በተቃውሞ አደባባይ መውጣታቸው የቅርብ ጊዜ ትውስታችን ነው። ፍትህ ለዘውዱ የሚል ከፍተኛ ጫናና ተቃውሞ የቀረበበት ፖሊስ በግድያው የተጠረጠሩት ሁለት ወጣቶች በቁጥጥር ስር ቢያውልም የፍርድ ሂደቱ በራሱ ትልቅ ችግር ውስጥ ገብቶ ቆይቷል። ይህንን ተከትሎም የመቀሌ ከተማ ፍርድ ቤቶች ለደህንነታችን ስጋት አለብን በማለት ለአንድ ሳምንት የስራ ማቆም አድማ ማድረጋቸውም የቅርብ ጊዜ ትውስታችን ነው። የህወሓት ቡድን ወደ አፋር ክልል ውጊያ በመክፈት ስድስት መንደሮችን በጉልበት መቆጣጠሩን የአፋር ክልል መንግስት አስታወቀ። የህወሓት ቡድን ትናንትና ጥቅምት 26 2018 ዓ.ም አመሻሽ ላይ ወደ አፋር ክልል በመግባት ስድስት መንደሮችን በጉልበት መቆጣጠሩን የክልሉ መንግስት አስታውቋል። ቡድኑ ንጹሐንን አርብቶ አደሮችን በከባድ መሳሪያ በመደብደብ የፕሪቶሪያ ስምምነትን አፍርሷል ሲል የአፋር ክልል መንግስት ኮሚኒኬሽን ቢሮ አስታውቋል። ይህ ጉዳይ የተሰማው የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ህወሓት ከበቂ በላይ የህገ መንግስት ጥሰት እያካሄደ መሆኑን ገለጻ ከሰጡ ከሁለት ቀናት በኋላ ነው። ፊልድ ማርሻል ብርሃኑ ጁላ የህወሓት ጉጅሌ ድጋሚ ጦርነት ለመክፈት ሙከራ እያደረገ መሆኑን አመላክተው ነበር። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም፣ ጦርነት እኛ ብቻ ማስቀረት አንችልም፣ በማለት መናገራቸው አይዘነጋም። ትላንትና ሌሊት አምስት ሰዓት ገደማ የአፋር ክልል ባወጣው አጭር መግለጫ የህወሓት ጉጅሌ በአፋር ክልል በዞን ሁለት በመጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ መግባቱን አስታውቋል። ቡድኑ ሞርታር እና በዙ ሀያ ሶስት በተባሉ ከባድ መሳሪያዎች ንጹሃንን መደብደቡን የሚገልጸው መግለጫው የአፋር ሽማግሌዎች ታጣቂ ቡድኑ እንዲመለስ ቢማጸኑም ጉጅሌው ግን አሻፈረኝ በማለት ግጭት አስከትሏል በማለት ከሰዋል። የህወሓት ቡድን ከድርጊቱ ካልተቆጠበ የክልሉ መንግስት የዜጎችን ደህንነት እና የወሰን ክብር ማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስታውቋል። ባላቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይህንን ትንኮሳም የሻቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ አቶ ጌታቸው ረዳ ገለጹ። ጥቂት የትግራይ ኃይል አመራሮች በሻቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ና ይህንን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የኢፌዴሪ ጠቅላይ ሚኒስተር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሀ ማንጁስና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ ኋላቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጸፋ ምላሽ ከመስጠት ተቆጥበዋል ብለዋል። ኋላቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንከሳዎች ፈጽመዋል። ይህንንም የአዛዡና ጌታውን ሻብያ አጀንዳ ለማስፈጸም የተደረገ ነው ሲሉም አቶ ጌታቸው ገልጸዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጀነራል ፍሳ ማንጁስና ጀነራል ዮሐንስ ጆን መዲድ ናቸው የመሩት። ማቆም ያለባቸው እነሱ ናቸው ሲሉም አሳስበዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስተር ጌታቸው ረዳ በትግራይና በአፋር በኩል ያላችሁ የትግራይ ሰራዊትና የትግራይ የሰላም ኃይል የሻቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና አርባና ያለው ሰው ሶስተኛ አመቱ ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉም አቶ ጌታቸው ረዳ ገልጸዋል። ትላንትና ማክሰኞ ጥቅምት 26 2018 ዓ ም ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ ነው ተባለ። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት የእቅድ አፈጻጸም ማጠቃለያ ግምገማ ላይ ተናግረዋል የፖሊስን አቅም ከፍተኛ ደረጃ የሚያሳድግና ተልዕኮውን የሚያሳልጥ ዘመናዊ የትጥቃቅም በልዩ ሁኔታ መሟላትን የገለጹት ኮሚሽነር ጄኔራሉ ይህንን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰማራ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 ኬንያ በዓመት 480 ሺህ ቶን የአፈር ማዳበሪያ የማምረት አቅም ያለው ፋብሪካ ግንባታን አስጀመረች። ኬንያ በትናንትናው ዕለት የምግብ ዋስትናዋን ለማረጋገጥ ያግዛታል የተባለለትን ግዙፍ የአፈር ማዳበሪያ ፋብሪካን ግንባታ አስጀምራለች። የሀገሪቱ ፕሬዚዳንት ዊሊያም ሩቶ በ800 ሚሊዮን ዶላር ወጪ በናኩሩ ግዛት የተከናወነውን የአፈር ማዳበሪያ ፋብሪካ ግንባታን በስፍራው በመገኘት አስጀምረዋል። ፕሮጀክቱ በቻይናው ካይሻን ግሩፕ እና በኬንያ ኤሌክትሪክ ኃይል ማመንጫ ኩባንያ በጋራ እንደሚከወን ተገልጿል። በዓመት 4.8 ሚሊዮን ኩንታል ማዳበሪያ እንደሚያመርት የተነገረለት ፋብሪካው ተገማች ያልሆነውን የማዳበሪያ ዋጋ መዋዠቅ በሀገሪቷ ሳደሮች ላይ እያሳረፈው ያለውን ጫና ያቀላል ብለዋል ፕሬዝዳንት ሩቶ። አክለውም ይህ ችግር የምግብ ዋጋ መናር፣ የምርት መቀነስ እና የቤተሰብ ገቢ ማሽቆልቆልን አስከትሏል ነው ያሉት። ኬንያ እንደ ኤሮፓውያን አቆጣጠር በ2023 600000 ቶን እንደ ኤሮፓውያን አቆጣጠር በ2025 የመጀመሪያው 6 ወራት ብቻ ደግሞ 443000 ቶን ማዳበሪያ ከውጭ ማስገባቷን ተናግረዋል። እያንዳንዱ የመርከብ ጭነት ለግምጃ ቤታችን ከፍተኛ ወጪ፣ ለህዝባችን ደግሞ የባከነ እድል ነው ሲሉም ገልጸዋል። የከርሰ ምድር እንፋሎት ኃይልን በመጠቀም አረንጓዴ አሞኒያን ወደ አፈር ማዳበሪያነት የሚቀይረው ፋብሪካ የበካይ ጋዝ ልቀትን በመቀነስ ረገድም ጉልህ አስተዋጽኦ ይኖረዋል ተብሏል። በግንባታ ወቅት ከ2000 በላይ ለሚሆኑ ሰዎች የስራ እድል የሚፈጥረው ፋብሪካው ተጠናቆ ወደ ስራ ሲገባም ለኬንያ ኤሌክትሪክ ኃይል ማመንጫ ኩባንያ በየዓመቱ የ13 ሚሊዮን ዶላር ትርፍ የሚያስገኝ አዋጭ ፕሮጀክት ነው ተብሏል። ኢትዮጵያም በ2.5 ቢሊዮን ዶላር ወጪ የአፈር ማዳበሪያ ፋብሪካ ለመገንባት በቅርቡ የመሰረተ ድንጋይ መጣሏ ይታወቃል። በጋዛ ያለው የሰብአዊ እርዳታ በቀነሰበት ሁኔታ ሐማስ የእስራኤል ታጋቾችን መመለሱን ቀጥሏል ተባለ። እየመጣ ባለው ፈታኝ የቅዝቃዜ ወራት ፊሊስጤማውያን አሁንም በቂ የሰብአዊ እርዳታን ሳያገኙ ለክፉ ችግር እየተጋለጡ መሆኑን ተሰምቷል። ሐማስ በበኩሉ በዓለም አቀፉ የቀይ መስቀል ቡድን በኩል የእስራኤል አካላትን በመመለስ ላይ እንደሚገኝም አስታውቋል። የእስራኤል ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ቢሮ አካላቱን ከሐማስ ለመቀበሉ አረጋግጧል። ሆነም አሁንም ቀሪ ስድስት አካላት ሕይወታቸው ያለፈ እስራኤላውያን አካሎች ይቀራሉም ተብሏል። በአሜሪካ በቀረበው የሰላም ስምምነት መሰረት የእስራኤል ታጋቾችን እና አስከሬኖችን የመመለስ ስራ ቀዳሚው የነበረ ቢሆንም ሐማስ ስምምነቱን ሳያከብር ቀርቷል ስትል እስራኤል ትከሳለች። ሐማስ በበኩሉ አካላቱን ሙሉ ለሙሉ መልሶ ለመጨረስ ከተቀበሩበት የማፈላለግ ሁኔታ ፈታኝ በመሆኑ ተጨማሪ ጊዜ እንዲሰጠው ሲጠይቅ ቆይቷል። በመጀመሪያው ዙር ስምምነት መሰረት የሰብአዊ እርዳታ ወደ ጋዛ እንዲገቡ የተዘጉ መስመሮችን የመክፈት የእስራኤል የሚጠበቅ ነበር። ሆኖም የሐማስ ታጋቾችን በተገቢው አለመልቀቅ በሚል የሰብአዊ እርዳታ በተገቢው መልኩ እንዳይገባ ሆኗል ተብሏል። ቴልአቪቭ ታጋቾችን ሙሉ ለሙሉ ሳልቀበል የሰብአዊ እርዳታ የማይታሰብ ነው ስትል ቆይታለች። ይህም በጋዛ ያለው ሰብአዊ ቀውስ እንዲቀጥል ስለመደረጉም ይገለጻል። በአሜሪካ የመንግስት መዘጋትን ተከትሎ የሀገሪቱ የፌዴራል አቪዬሽን አስተዳደር በሀገሪቷ ከሚገኙና ከፍተኛ እንቅስቃሴ ካለባቸው አርባ አውሮፕላን ማረፊያዎች አስር በመቶ በረራ ቅነሳ ሊያደርግ መሆኑ አስታወቀ። የትራምፕ አስተዳደር በዩናይትድ ስቴትስ በሚገኙ አርባ ከፍተኛ እንቅስቃሴ ያሉባቸው አየር መንገዶች ላይ አስር በመቶ በረራ ቅነሳ እንደሚያደርግ ካሳወቀበት ሰዓት ጀምሮ በረራ ያላቸው መንገደኞች በስጋት ውስጥ እንደሚገኙ የሮይተርስ መረጃ ይጠቁማል። ውሳኔው በመንግስት መዘጋት ምክንያት የአየር ትራፊክ ተቆጣጣሪዎች ላይ የተፈጠረውን ጫና ለማቃለል የሚደረገው ጥረት ለመደገፍ መሆኑም ተገልጿል። የአሜሪካ መንግስት እንደ አውሮፓውያን አቆጣጠር ኦክቶበር አንድ መዘጋትን ተከትሎ ግዙፉ የሀገሪቱ አውሮፕላን ማረፊያዎች ተጓዦችን ማስተናገድ ተስኗቸው እንደነበር ሲታወስ፣ ይህ የአሁኑ ውሳኔ ደግሞ ችግሩን ይበልጥ ሊያባብሰው እንደሚችል ስጋት ፈጥሯል። የፌዴራል አቪዬሽን አስተዳደር ከ44000 በላይ በረራዎችን የሚመራ ሲሆን ዛሬ የወሰነው የ10 በመቶ በረራ ቅነሳ በሀገር አቀፍ ደረጃ በሺዎች በሚቆጠሩ በረራዎች ላይ ተጽዕኖ ያሳድራል ተብሏል። ይህ ዜና እስከተጠናከረበት ጊዜ ድረስ ቅነሳው የትኞች አውሮፕላን ማረፊያዎች ወይንም ከተሞች ላይ ተግባራዊ እንደሚደረግ ባይገለጽም የንግድ ተሳፋሪዎች በረራዎችን፣ የጭነት አውሮፕላኖችና የግል አውሮፕላኖችን ያካትታል ተብሏል። አስተዳደሩ እገዳው አስፈላጊ እስከሆነ ድረስ ይቆያሉ ብሏል። በዚህ ወቅት በሪፐብሊካኖች ና ዲሞክራቶቹ መካከል በተፈጠረ አለመግባባት በሀገሪቱ የአንድ ነጥብ አራት ሚሊዮን የሚሆን የፌዴራል ሰራተኞች ክፍያ ያላገኙ ሲሆን የተወሰኑት ስራቸውን ለመልቀቅ ተገደዋል። ሌሎች ደግሞ ያለ ክፍያ እየሰሩ እንደሚገኙ መረጃዎች ይጠቁማሉ።